ሞት አይቀርም። ለማሰብ የማያስደስን ነገር ቢሆንም ሞት አይቀርም። የማናቀው ነገር መቼና እንዴት እንደምንሞት ነው። ያለችን ቀን ግን ዛሬ ብቻ ናት። አንዳንድ ጊዜ ስንኖር የምንሞት አይመስለንም። እናቅዳለን፣ እናልማለን። ነገር ግን ያለችን ቀን ዛሬ ብቻ ናት። የቡራ መልእክት ቤተሰቦች፣ ኧረ እኔ ውስጥ የተጨነቀ እውነት ለመናገር ሞት ለማሰብ ከባድ ነው፣ ሁላችንም። በተለይ እኔ ደግሞ ስሰማው እንባን የተናነቀኝ የምር ነው የምላችሁ። በተለይ ይህን ሁለት ቀን ሶስት ቀን ሀይሚና ቡራ ቤታቸው የሉም። እንዴ ነው እናቱ እንደቀረችበት፣ የሆነ ቦታ ሄዳ እንደቀረችበት ህፃን ገባ ወጣ ስንል ነው ሁላችንም። እርግጠኛ ነኝ ልክ እንደኔ ናችሁኝና መጡ አልመጡ እያልን ስንጠባበቅ ነው የምንለው። ኢቭን እንኳን ትናንትና በጣም ነበር የጠበኳቸው ዩቲዩብ ላይ ባይመጡ ቲክቶክ ላይ ይመጣሉ ብዬ በጣም ስጠባበቅ ነበር፣ ግን አልመጡም። ዛሬ ልክ ስቶሪ ላይ ስገባ ቡራ ያደረጋቸው ነገሮች በጣም ነው የረበሹኝ። የምር ነው የምላችሁ፣ እኔ ሲጀመር ሞት በጣም ነው የምፈራው። ማለት አስቤው መቶ እንዲወስደኝ አልፈልግም። ሞት እንዳለ እኮ አውቃለሁ፣ ግን ሳላስበው መቶ ይውሰደኝ እንጂ እያሰብኩትኝ መቶ እንዲወስደኝ አልፈልግም። የምር ነው የምላችሁ ማለት ይጨንቃል ሁላ ስታስቡት በቃ። የቡራ መልእክት ምንድን ነው? ሞት አለ። እኛ ብዙ ነገር አላማለን፣ እናቅዳለን፣ አርቀን እናስባለን። ነገር ግን የኛ ቀን ነገ ሳይሆን ዛሬ ነው። ዛሬን ብቻ እንኑር፣ ነገን ብናልምም ነገ እኛ ስላልሆነ ልንኖርም ላንኖርም ስለምንችል ዛሬያችንን ብቻ እንኑር የሚል መልእክት ነው። ከአንድም ሁለት ነው እንግዲህ፣ እኔ በጣም ነው የጨነቀኝ። ሁለተኛው ደግሞ ምን ይላል መሰላችሁ? ከሆነ ጊዜ በኋላ እኮ ምንም ነን ምድር አታስታውሰንም ከበታች ቀብራ በተረኛ ታስረግጠናለች የሚል ነው ማለት ነው። ኦፍኮርስ በጣም ትክክል ማለት፣ እንደዚህ ረቂቅ አድርጋችሁ ካሰባችሁ በጣም ነው የሚጨንቃችሁ ማለት። አሁን እኔ ነገ የለውም፣ መሬት ውስጥ እገባለሁ፣ ቀበራለሁ፣ ሌላ ሰው ይረግጠኛል። የቡራ መልእክት እንደዛ ነው። ግን ይሄ መልእክት ለምን ዛሬ እንደዚህ ተደረገ ማለት ለምን በወሰደው። በእርግጥ ማንም ሰው ስሜቱን ሜንሽን ያደርጋል ስቶሪው ላይ የተሰማውን ስሜት ያለበትን ሁኔታ ነው ሜንሽን የሚያደርገው፣ ዝም ብሎ ከመሬት ተነስቶ አይደለም ሪፖስት የሚያደርገው ጋባችሁ አይደል? ግን እኔ እንደዚህ አይነ አንደኛው አንደኛውን ስቶሪ ሌላ ነገር ቢሆን የሆነ እሱኬ ብዬ በአንደኛው ጸናናለሁ። ሁለቱም ግን የሚያሳየው ምንድን ነው? የሰው ልጅ ዛሬ ከዛሬውም ደግሞ ይቺ ይቺኛው የምናራባ ኔ አሁን ይችን የማራባትን ሰአት ናት የኔ እንደሆነች እማቀው ማለት ነው። ሲቀጥል ነገ የኔ ይሁን አይሁን አላቅም እና ሁለቱም መልእክቱ የቡራ ኢንስተግራም ላይ ቲክቶክ ላይም ይህንን አይነት መልእክት ነው ሜንሽን ያደረገው ማለት ነው እኛና ትናንትናም ም ደግሞ ተመሳሳይ ሀይሚዬም ሜንሽን ያደረገቻቸው ነገሮች አሉ። መራቅን የሚያስተምሩን ሰዎች ቅርብ ያሉ ቅርብ የሆኑ ሰዎች ናቸው እያለች ነበር። ሁሉም ትክክል እየመረረርን ቢሆን እውነተኛና ትክክለኛ መልእክት ነው የሚያስተላልፉት። ግን መልእክቱ ለእኔ ከብዶኛል። የምሬን ነው የምላቸሁ። አንደኛ እኔ እንደነገርኳቸሁ እኔ በጣም ነው የምፈራው ማለት አስቤው መጥቶ እንዲወስደኝ አልፈልግም። ማለት ሳላስበው መጥቶ ይውሰደኝ። እንደማይቀር እኮ ቃል አለኝ እና እያለ ያለው ብዙ ራሴን ምንድ ነው ገመገምኩበት ቤተሰብ ቡራ ያስተላለፈውን መልዕክት ሰማሁት ራሴን ገመገምኩበት በቃ ዛሬ ኑሮ አይደል የሚለው ዛሬ ማድረግ የምፈልጋቸው በጣም በጣም በጣም ብዙ ነገሮች አሉ የኔ እቅዶች ሰው አለቅድ አይኖርማ ለወደፊቱ ያቅዳለ ምንም እንኳን ዛሬ ብትሆን የእሱ ቀን እነዛን እቅዶች አምጥቻ አሰብኳቸው ዛሬ ማድረግ ብችል አረጋችኋለሁ ብዬ ሳስባችሁ አልችልም። ገና ብዙ የአንድ አመት፣ የሁለት አመት በጣም የረጅም አመት እቅዶች አሉ። ገባችሁ አይደል? ግን ዛሬ ቢሆን ቢሳካል ዛሬ ባደርገው ከምንም በላይ የምደሰትበት እንደው ማርፋ። እንዴት ነው አርፋጅ ነኝ፣ በህይወቴ ላይ አርፋጅ ነኝ። ገባችሁ አደለ? ማርፋጅ ደግሞ ዋጋ ያስከፍላልና አሰብኩኝ፣ አለቀስኩኝ። ከዛ ቆየት ብዬ ደግሞ እዚህ ገመጥቼ ለእናንተ ቪዲዮ መስራት ጀመርኩኝ። አንደኛ ደረጃ ቡራ ሃይሚዬ የምር ነፍቃችሁናል። ቤታችሁ እንድትመጡ እንፈልጋለን። ትናንትና ራሱ ቲቶክ ላይ እየጠበቅኩኝ ነበር። ለምን በሳምንት አንድ ቀን ቃል ገብተዋል ቲክቶክ ላይ እንደሚመጡ አርባ አርብ ቲክቶክ ላይ በእርግጥ ዩቲብ ላይ ብቻ ሳይሆን ቲክቶክ ላይ ቢመጡ ደስ ይለኛል። ለምን ቲክቶክ ላይ በጣም ምርጥ ምርጥ ወንድሞች እህቶች፣ ቲክቶከሮች አሉ። እነ ሀይሚና ቡራም እንደነሱ ፍምስ ብለው ፌመስ ማ ፌመስ ናቸው ግን አለ አይደለ? እንዴት ሚጌ ልንገራቸው ከሙዳቸው ከነዛ ሙዶች ጋር አንድ ላይ ቢሄዱ በጣም ጥቅም አለው ከዩቱብ በላይ የብዙ የስራ እድሎች የውጭ እድሎች፣ በጣም የትምህርት እድል ራሱ ቢፈልጉ በጣም ብዙ እድሎችን ቲክቶክ ላይ በአጭር ሰዓት በአጭር ጊዜ ማግኘት የሚችሉበት አጋጣሚ አለና እየጠበኩላ ነበረ። አልመጡም። ዩቱብ ላይ ገባሁ፣ አልመጡም። በቃ ገባ ወጣ፣ ገባ ወጣ፣ ገባ ወጣ ስል ነው እኔ ያመሸሁት ማለት ነው፣ ትናንትና ምሽት። ሙዴ ራሱ ጥሩ አይደለም እና አሁን ደግሞ የቡራ መልእክት ሰመው ራሴ እንገመገምኩበት ብቻ። እንዴት ብዬ ልንገራችሁ ለብዙ ወራት የተቀመጠ እንባን የፈሰሰው። የምር ይህን ስላችሁ ውስጤን ስለነካኝ ነው። አንደኛ እነሱ ጠፍተውብኛል፣ ሁለተኛ መልእክቱ ከራሴ ጋርም አንድ ላይ ይጋጫል። ገባችሁ? ዛሬ ኑራት ስላችሁ እኛ በስደት ያለን ሰዎች ደግሞ አገር ቤት ቤተሰብ አለን፣ ብዙ ነገር አለ እና ብቻ ያላለቃቅስባችሁ ሃይሚ ቡራ ዛሬ እንዲመጡ ፈልጋለሁ። የምር የሁላችንም ፍላጎት ነው። ሁላችንም ናፍቀውናል። በምንም ነገር ብቻ ዛሬ ኑልን። በእርግጥ አውቃለሁ ሁሉም ሰው የራሱ የሆነ ሰዓት ጊዜ ያስፈልገዋል ስላችሁ ቡራና ሀይሜን እንዲያውም ቦታጅራ ሄደው የሚጠፉብኝ ነበር የመሰለኝ ለምን ከቤተሰብ ጋር ምናምን ጊዜ ስለሚያሳልፉ። ግን ከዛ በላይ አዲስ አበባ መታችሁ ጠፍታችሁብናል። ስለዚህ የራሳችሁ ጊዜ እንደሚያስፈልጋችሁ አውቃለሁ። ግን የራሳችሁን ጊዜም አለ አይደለ፣ እኛንም አስቡን። ዛሬ እንኳን ብትቀሩ ማለት ትናንት እንኳን ብትቀሩ፣ የግድ ዛሬ መምጣት አለባችሁ ለእኛ ስትሉና የራሳችንም ጊዜ እየወሰዳችሁ እኛንም ደግሞ አያስቡን የሚል የራሴ መልእክት ነው። ላይክ እና ሼር ሰብስክራይብ ያደርጋችሁ ቤተሰቦች ሀይሚ ቡራ ጋር እንዲደርስ ላይክ አድርጉልኝ። እኔም ደግሞ ስማቸውን ሜንሽን አደርጋለሁ። ግዴታ ነው፣ ዛሬ መቅረት የለም። እንዳትቀሩ፣ እንድትመጡ እንፈልጋለን። ናፍቃችሁናል። እንደኔ የናፈቃችሁ እንግዲህ ያው ላይክ እና ሼር በማድረግ አድርሱ ልያሉ ቤተሰቦች ወዳቸዋሉ ለማኑም በባይ